ሰው ሰው ሰው ይቀየርባል ሰዎች፣ ዛሬ በደንብ ሰላም ካሉ ነገ ይቀየሩብኛል። ሰው እንኳን ይቀየርብኛል ይላል። ለመጸለይ እንኳን ስሞክር ይጥለኛል። የሚገርም ነገር ይጥለኛል። የሆነ ነገር የሚታየኝ ነገር አለ። የሆነ ነገር አስብና በቃ ይሄ ደረሰ ስትል የምታውጣው ነገር የለም። ይህ እንደምታየኝ ትልቅ ሰው ነኝ። በዚህ ሰዓት አላገቦ አላገበው በጣም ይጨንቀኛል። በቤቱ በር ላይ ቆማለች ቁስ ተረሱ ተለብ ይመለስ አልኩኝ። ይሄ ነገር አንድ ነገር አለ ማለት አልኩ። ከዛ በኋላ እበቅ በየቀኑ ያለውን ነገር መከታተል ምንድን ነው ማለት አመጣው። በኋላ ላይ በተከታታይ አባቴ ያን ነው የሚያደርገው ይገርመዋል። እንደባለለ ለው ላይ የአመድ ነገር ይቀባል ምን ይላል። ከዛ በኋላ ሲመለስ ጋቢውን ለብሶ ከቤተ ክርስቲያን እንደመጣ ሆኖ ነው የሚሄደው። ይህ ጸሎት ጠበቅ ያለ መስሎ ከታየ ይጥለኛል፣ ወድቃለሁ። ትዳር የለም፣ ልጅ የለም፣ ከጓደኞች በታች ማነስ። ማነስ እኮ በሀብት ብቻ አይደለም። አይደለም በሀብት ብቻ ነው እንደ ማነስ አይደለም ምንም። ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች። በህይወት መንገድ ላይ ነው ያለ ነው። በህይወት መንገድ አንድ እንግዳ አግኝቻለሁ። ዛሬ ከእንግዳ ጋር እናወራለን። እስቲ ከህይወቷ ካሳለፈችው ከኖረችው ነገር ልትነግረን የወደደችው ሀሳብ አለ እሱ ላይ እንጫዋወታለን። መልካም ቆይታ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነህ? እግዚአብሔር ይመስገን። ደህናት። ና እንግዲህ ዛሬ ካብ ሸጫፋ ጋር ልናወራ ነው። አዎ። እስቲ ምንድን ነው በህይወትሽ ውስጥ የገጠመሽ ነገር? የኔ ህይወት እንኳን በጣም ውጣ ውረድ ይብዛው። በጣም ይሄ ነው ቢባል እኔ እንጃ። ሰውም የሚያምኑ እንደው የኔን ያህል የደረሰበት ያለ አይመስለኝ። ሊኖርም ይችላል በእርግጥ ያው ሰው ስትሆን ብዙ መከራዎች ያጋጥመዋል፣ አይደለ? ብዙ ነገር አለ። እኔ ደግሞ ከዛ የባሰ ነገር ነው። አሁን የሆነ ችግር ሊገጥምህ ይችላል። ያንን ችግር ስታልፍ ደግሞ ያልፋል የሚባል ነገር አለ። የኔ ግን አሁንም ያልፋል የማትለው ችግር ውስጥ ነኝ ያለሁት። በጣም ብዙ ስቃይ ሰቆቃ፣ ለምን ይሄ ይሆናል የምልበት አሁን ድረስ በጣም የምሰቃይበት በሀሳብ እጨነቃለሁ። በጣም ታውቃለህ። ብዙ ጊዜ ጨንቀኛል፣ በጣም ምክንያቱም፣ አንድ ነገር በቃ አሁን ያበቃል ብለህ በተስፋ የምትሄድባቸው ነገሮች አሉ እማያበቃ ሆኖ ስታገኝ። አሁን አንተ እንደዚህ ያለ ነገር ቢገጥም ምን ታደርጋለህ? እማያበቃ መከራ እማያበቃ ችግር ይገባሃል። አሁን የምልህ እንግዲህ እንደ መስፈሪያችን ነው። አዎ እኔ ምንድን ነው አሁን ማለት መጨረሻ ያጣሽለት ጉዳይ ምንድን ነው? ብዙ ነገር ነው። የመጨረሻ ያጣሁለት ችግር መፍትሄ ያጣሁለት፣ እንዴት ባደርገው ነው ይሄ ነገር በቃ የሚመለሰው? እኔ ሰው መሆነው፣ እኔ የምስተካከለው፣ እኔ እንደ ሌሎቹ እንደ ጓደኞቼ መሆነው የሚለው ነገር ጠዋትና ማታ ቢያብሰለስ ላይ ነው። አሁን ዛሬ አንተን አግኝቼ እንደው ከሰው ጋር ስታወራ የሆነ ነገር ክፍል ይላል። ና እስቲ ዛሬ ስንት ዓመት ያፈንኩትን ይህን ያህል ጊዜ ያስኩትን ነገር እንደው ዛሬ ልተንፍሰው ብዬ ነው አንተ ጋ የመጣሁት። መፍትሄም ሊኖሩ ይችላል። ከሰው ጋር ስትነጋገር አይደለም፣ ከሰው ጋር ስትነጋገርና እኔ እንጃ ላወራው፣ ይከብደኛል ግን ደግሞ ላወራ መጥቻለሁ፣ አወራው አለው። ምክንያቱም ለሌሎች እህቶቼም እንደኔ ያለ ለደረሰባቸውም ትምህርት ሊሆን ይችላል። ሰው ሁሉ ሊጸልይ ልኝም ይችላል። እኔ ትልቅ ጸሎት የሚያስፈልገኝ ሰው ነኝ። በዚህ ሰዓት እንደዚህ ስታየኝ ለብሼ ስታይ ምናምን ሰው ልመስል እችላለሁ። ችግር ያልተሸከም ነው የምንመስለው ሁላችን፣ ግን ስቅ ውስጥ ነው ያለሁት እና እኔ እንዴት መሰለህ የትውልድ ቦታዬ ዱከም ነው ታውቀዋለህ፣ ቅርብ ነው ከአዲስ አበባ ይደቀ እና እና እዛ ነው የተወለድኩት። አሁን እንኳን ያለሁት አዲስ አበባ ነው እና እናቴን ይገርመሃል በልጅነት ኔ ያጠዋል የእናት ፍቅር አላውቅም። የእሷም ቀድሞ ማለፍ ይመስለኛል በዚህ ሁሉ ችግር ውስጥ የከተተኝ ነው። እናቴ ከሞተች በኋላ የተወሰነ ጊዜ አባቴ ሊያሳድገኝ ሞከረ። ብዙም ያው ብቸኝነቱም ምኑን ተሰምቶት ይሁን በማላቀው ነገር ብቻ ሌላ ሴት አገባ። እንጀራ ናት ነው የሚባለው፣ ክፉ አይደለችም። ለእኔ ክፉ አልነበረችም። እንዲህ ሳያት ክፉ አልነበረችም፣ ግን ምንድን ነው ከአባቴ ጋር ጊዜ አሰጠኝም። ከእሷ ጋር ይሄ እንደ ልጅ ፍንድቅ ብለህ እንደ ልብ ግቢ ውስጥ የቅብጥ ማለት ነገር በእሷ ዘንድ አይቻልም በፍጹም። ፊቷ ሁል ጊዜ ኮዝጣራ ነው። ቀና ብዬ ማየት እፈራለሁ። በጣም ነው ምፈራው። ምክንያቱም ከመጀመሪያውም ጀምሮ የሆነ ነገር እሷ ባለችው ልክ ነው፣ እሷ በምታደርገው ልክ ነው። አባቴ እየናፈቀኝ እንኳን ከአባቴ ጋር መጫወት አልችልም አባቴ ጋር ምንድን ነው ብዬ መነጋገር አልችልም ነበረ። እና ሁሉ ነገር ይሄ ከእድሜ እድሜ እየጨመረ ሲሄድ ግራ የሚገባ ነገር የለም። ግራ እየገባኝም ምንድን ነው ክፉ አይደለችም የምፈልገውን ነገር ትሰጠኛለች። ኑሯችን ላይም ችግር አልነበረም። በጣም ትላልቅ ቤቶች ነበሩ። እንደውም ለድርጅት፣ ለምንም፣ ለምን አሸጡትም ወይም ለምን አታከራዩትም የሚባል ጥግ ድረስ ነው ሀብቱ የነበረው ነገር ግን የልጅነት እንትን አይደል አይረሳህም። አትፈቅድልኝም፣ ከአባቴ ጋር እንኳን ጠጋ እንድን እሱ የማይፈቅድም፣ እሷ ባለችው ነበረ ደግሞ እሱ የሚመራው። የሚገርመን ነገር እሷ እንዳለችው ነው። በቃ እሷ አይሆንም ካለች አይሆንም ነው። ምንድን ነው ይሄ ነገር ሁልጊዜ ያብሰለስለኛል። ወጥተም ከሰው ጋር አታወራም፣ ያን ያህል ነጻነቱ የለንም። ከሰፈር ሰው ጋር ያን ያህል አነጋገርም ሆን ከሰፈር ሰው ጋር ከአባቴ ጋር አልኩ ከአባቴ ጋም ከእሷ ጋም የሆነ ነገር አደረገች ኮስተር ነው። ከዛ በኋላ መለሰ ነው። ግን ምንም አይነት ነገር ሁሉ ነገር ግን ይደረግልሃል፣ የሚጎልብን ነገር የለም። ከዛ እንደዛ እየሆንኩ እየሆንኩኝ ግራም እየገባኝ ያው ልጅ ነህና ያ የምትባለውን ሲቆጥሩም እየፈራህም ወደኋላ እያልከም ምናምን አደግኩ። እግዚአብሔር ይመስገን ወደ አስራ አንድ አመት ምናምን ላይ በሰላልኩ ይመስለኛል ለራሴና፣ ምንድን ነው እንደዚህ የሚሆነው ነገር እያልኩኝ ዝም ብሎ እግር በግር የምትከታተለው ነገር የለም። ዝም ብዬ የመከታተል ነገር ምንድን ነው በቃ፣ ምንድን ነው፣ ለምን ከልጅነት ጀምሮ፣ አንዳንዴ እንደ ህጻን ሆነ እስከ አስራ አንድ አመት ሊሆኑ እስከ አስራ ሁለት አመት ህጻን ሆነ ልትይ ይችላለን። በሚደርስብህ ችግር ደግሞ ከህጻንነት ጀምሮ በሳል ትሆንና ያለ እድሜ እንደ ትልቅ ሰው ማሰት፣ እኔ እንደዛ ያለ ነገር ነበረ። ያሰብኩት ስነግር እየገባ ነው ይመስለኛል። ይቅርታ በጣም ስሜታዊ ሆኜ ነው እያወራ ያለሁት። ያው ላወራ ከመጣው አይቀር ብዬ ነው እና አስራ አንድ አመት ምናምን ሲሆን ይገርምሃል በጣም መከታተል ጨመርኩኝ። ምንድን ነው እንደዚህ ያለ ነገር፣ ስለ አንድ ጊዜ አመት ባል ነበረ። በቤት በዓል ምናምን ሲሆን በስተጓሮ እንጨቶች ምናምን አለ ይሄ ሸክላ ምድጃ ምድጃ ምናምን አለ። ና እሱን ለማምጣት አንድ ጊዜ ገባን ስገባ አባቴ እራቁቱን ሮጦ ጓሮ ላይ አየሁት። ሮጦ እንደዚህ ነው፣ ምን ሊያረግ ነው ብዬ ቀስ ብዬ ሳይ አመድ ነገር ይነሰንሳል፣ እላዩ ላይ ነስንሶ እልም ብሎ ጠፋብኝ። ሌላ ጊዜ ግን ምንድን ነው የሚያደርገው፣ ጠዋት ጠዋት መሰለ ይወጣል? ያው ጋቢ ለብሶ ምን ብሎ ምናምን ስላይመጣ ከቤተ ክርስቲያን ነው የሚመጣው፣ እያልኩኝ ነው የማስበው የነበረው። ያው ማንኛውም ሰው እንደዛ ነው፣ ጋቢ ለብሶ ነው ጋቢ ነው ይዞ የሚወጣው። ጋቢ ይሄ ነገር ምን ሊሆን ይችላል ብዬ እስከ መጨረሻው ቀስ ብዬ ማይጀመርኩኝ። የሚገርም ነገር ከዛ ተመልሶ ወደ ቤት ገባ። ወደ ቤት ሲገባ ተከትየው ገባው። ተከትዬ ስገባ ወደ መኝታ ቤት ስለነበር የገባው፣ ተከትየው ስገባ፣ የእንጀራ እናት ይፈራታል ብያለሁ። መኝታ ውስጥ ተደርሶ ተለብይ መልስ አልኩኝ። ይሄ ነገር አንድ ነገር አለ ማለት አልኩ። ከዛ በኋላ እበቅ በየቀኑ ያለውን ነገር መከታተል ምንድን ነው ማለት አመጣው። በኋላ ላይ በተከታታይ አባቴ ያን ነው የሚያደርገው። ይገርመዋል እንደባለለ እላዩ ላይ የአመድ ነገር ይቀባል። ምን ይላል። ከዛ በኋላ ሲመለስ ጋቢውን ለብሶ ከቤተ ክርስቲያን እንደመጣ ሆኖ ነው የሚሄደው። ይሄ ነገር ምንድነው? አይገባህም። ምክንያቱም ማቀው ነገር የለም፣ ሲወራ ማቀው ነገር የለም። ይሄ ነው ይሄ ነው የምትባለው ነገር የለም። ከቤተ ክርስቲያን መጣ ወጣ ነው የምታየውና፣ ክትትሌን ግን ቀጠልኩኝ። በቃ ክትትሌን ቀጠልኩኝ። ጭንቀቱም አለ ከሰው ጋር ካልተነጋገር ከበልጅነትም ማሰበው ስቀ ምን ብሎ ካላጫወቱ የሆነ ነገር መሆነ እንደዚህኝ ያለ ብለህ ከቤተሰብ ጋር ካላወራ ያለውን ጭንቀት ታውቀዋለህ መቼም። አልነግረልም ሁሉም ሰው ሁሉም ልጆች ያለፉበት ስለሆነና ከዛ እንደዛ ያለን እያለን ስንል የተወሰነ ጊዜ ላይ እንደደረስን አባቴ ታመመ፣ በጣም ታመመ። ከዛ ታመመ ሲታመም እሷ ወጣ ስትል ብዙ ነገር ለእኔ ለማውራት ጀመረ። በፊት ለካ አሁን አሁን ላይ ሆኜ አሁን ያለሁበት እድሜ ላይ ያሳለፍኩትን ነገር ሳስበው በእሷ ነበር የሚመራው አባቴ። ስለዚህ ሁሉን ነገር ከኔ ጋም ለማድረግ ምናምን የሆዱን እንኳን አውጥቶ ለመናገር ቢፈልግ እንኳን እሷን ይፈራታል። አሁን አሁን ሳስበው አሁን ላይ ነው የምታውቀው ያን ያሳልፍከውን ነገር እና እሷን ይፈራታል ለካስ። ከዛ በቃ ለብቻው ሲሆን ጠጋኔ ቤተክርስቲያኑ ሰጅኝ ይለኛል። እስቲ ቤተክርስቲያኑ ሰጅኝ ወደ ቤተክርስቲያኑ ሰጅኝ፣ ሲቀደስ አሳየኝ፣ ጸበል ነገር እንደዚህ አድርጊኝ ማለት ጀመረ። ከዛ የሆነ አባቴ እየተጨነቀ ከዛ እየበሰልኩ ነው የሚሄደው እሱ የሚለውን ነገር ያየኸውን ነገር ያሳለፍከውን ነገር ሳይ የሆነ ነገር አለ ማለት ነው እያልኩኝ፣ ያንን እየተከታተልኩኝ እየተከታተልኩኝ እሷም እንደዛው የነበረ ቡድኗም እንደዛው እንደቀጠለ ነው። እሱም በእሷ እየተመራ ነው። ገርማል። በአይን እንኳን ተውትለው ነበረ። እና እንደዛ እየሆነ መጨረሻ ላይ ምን ዋጋለሁ፣ አባቴንም አጣሁት። ብዙም አልቀጠለም። ብዙ ነገር አልነገርሽም። እንዴት ነው መሰለ ነግሮኛል። ቤተ ክርስቲያኑ ሰጂ ምናምን ሲል የነበረው በኋላ ላይ ለማውጣት ጥረት እያደረገ ያለው ምንድን ነው ጨለማ ውስጥ እንዳለ። በኋላ ላይ ሲታመም ነው ሁሉ ነገር እሱ የመጣለት። በህይወት እያለ አደለም። በህይወት እያለ ማ ያው ማድረግ ያለበትን ነገር ሲያደርግ ቆይቷል። እና የመጨረሻ ጊዜ ያለው ምንድን ነው እናቴ ስትሞት ይሄ ቤት ነው ጠንቋይ ቤት ምናምን እያሉ ይሄዳሉ ይመስለኛል። እንግዲህ ያው የሚሄዱበት ሰዓት እቺ ሴትዮ ካዳሚ ናት። የሰው የዛ የጠንቋዩ ካዳሚ ነው የሚሏት። ቡና ምናምን የሚያፈሉ ነው የሚባለዋል ልክ እንደ እሱ ነገር ናት። እና ያ ጠንቋዩ ሰውዬ እሷን ማግባት አለብህ እና እሷ በምትልህ መመራት አለብህ ብሎታል። እንግዲህ የመጨረሻ ትኑን ያወቅኩት እዛ ላይ ነው። ለካስ ለዛ ነው አባቴ ሲሰቃየ ኖረው ገባ ፍቅሩ ቢኖርም እኔን ማዳመጥ ቢፈልግም ምንም ነገር ቢያደርግ አዋቂ ነው ብሎ ይሄዷል። አምኖበታል። በስተ መጨረሻ በእግዚአብሔር እጅ ሲያዝ ነው የሁሉ ነገር የታወቀው። አንደኛ ስህተት ነው፣ ሁለተኛ ሊሞት ነው እንኳን ሳይገባ። ከገዛ ልጁ ጋር እንኳን ነፃ ሆኖ ያላወራበት ጊዜ አሁን ሲታመም ነው ትንፋሹን እንኳን ያገኘው። ውሰጅኝ ወደ ቤተ ክርስቲያን ማለት፣ እንግዲህ ተጸጽቷል። ብዙ ነገር እንደደረሰበት ስቃዩን ያውቃል አይደለም ያው እግዚአብሔርን እንደ እጅ ሳያይ እንደዛው እንደሆነ ነበር እና ይኖረው እባክሽን፣ ያለሁበት ቦታ ጥሩ አይደለም፣ ልጅ አለ። እኔም በቃ ሲኦል ውስጥ እንዳለ ጨለማ ውስጥ እንደነበረ አባቴ ሳይ አሁን ድረስ ነው በቃ የሚሰቀጥጠኝ። ከኔ ስቃይ ይልቅ የእሱ ስቃይ እንዴት ሲሰቃይ እንደነበረ እንደዛ ያለ የእንስሳ ኑሮ እየተኖረ እንደዚህ ራስ ነጻ አድርገ በቤተ ክርስቲያን አንተ በምታምነው ነገር እኮ ጸልየህም አኑረኝም ብለ ስለ ጤናህም ስለምንህም ነጻ ሆነ ትኖራለህ። የሱ ግን በሰቀቀን መኖር ማለት ነው። ሰው አየኝ አላየኝ፣ አመድ እየነሰነሰ እንደ እንስሳ እንደዛ እየተሆነ እየተኖረ አስበው። ነገር ግን አሁን በጣም የሚቆጨኝ ነገር የነሱ ነገር፣ የነሱ ዳፋ ለእኔ ሳይደርስ አይቀርም ብዬ አስባለሁ። አሁን ባለሁበት ደረጃ እኔ እንደምታየን ትልቅ ሰው ነኝ። በዚህ ሰዓት አላገባው በጣም ይጨንቀኛል። ምን ሆነ፣ አባቴም ከሞተ በኋላ ያለው ነገር ሀብቷ አለ ንብረቱ አለ፣ ምንም ነገር ግን ለማዘዝ በቃ ደነዞኩኝ። እኔ ደነዞኩኝ። እንግዲህ ነገር የጤና ነው ብለት ላለ እሷ አለች፣ አሁን እሱ አለች፣ እሷ አለች፣ እዛው እንዳለች እኔ ትቻት ወደ አዲስ አበባ መጣሁ። ምክንያቱም መኖር አልቻልኩም። ጭንቀት መጣ፣ እየታመምኩ መጣሁኝ። የሆነ ነገር እንኳን ራሴን ለማሸነፍ እንደምንም የአባቴን ችግር ስለማቅ እሱ በዛው በየእንትኑ ቤት እንደዛ ስታደርገው በእሷ ትዕዛዝ እንደዛ ሲሆን የእሱን ስቃይ አይቼ እኔ ደግሞ መጸለይ ያለብኝ ምንድን ነው የሚጨንቀኝ ነገር። ለመጸለይ እንኳን ስሞክር ይጥለኛል። የሚገርም ነገር ይጥለኛል። የሆነ ነገር የሚታየኝ ነገር አለ። የሆነ ነገር አስብና በቃ ይሄ ደረሰ ስትል የምታውጣው ነገር የለም። በቃ ተሳስሬ ያለሁኝ እኔ ራሴ አሁን በጣም ግራ ገባኝና ና ለአንድ ሰውም ቢሆን አሁን ለሰው ሄደ ብታወራ እሷኮ እንደዚህ ሆና ነው ሚስጢርህን ገበና ነው ሰው የሚዘረግፈው ጓደኛም ቢሆን ራሷኮ እንደዚህ ናት እንደገና አሳልፎ ለሌላ ነው ሚያማ እስቲ መፍትሄ እንፈልግላት እስቲ ዘዴ እንፈልግላት እስቲ ምን አድርገን እናድናት እቺ ሴት ያለችው ነገር እውነት ነው ወይ አይደለም የሚለው እሷማ ቆጭ ብላም ወይ አታገባ ወይ አትወልድ ወይ እንዲያ ትል ሰው ፈራጅ ነው ገባህ እኔ አሁን ትልቁ በሽታዬ በአባቴና በእንጀራ እናቴ የተሳሰርኩት ሳያንስ ገባ እኔ አሁን የሁለቱ ችግር ነው ብዬ ነው የምለው እነሱ ወደ እግዚአብሔር ሄደው ቢሆን ኖሮ እንደዚህ ያለ ጨለማ ህይወት ኖረው ባይሆን ኖሮ ዛሬ የነሱ እንደዛ የሆነ ነገር ወደ እኔ ባልተላለፈ ነበረ እንግዲህ ሴትዮዋም እኔ ላይ ያደረገችው ነገር ይሁን እኔ ሌላ የተደረገ አጠቃላይ ቤታችን ውስጥ ይኖር ምንም ሊገባኝ አልቻለም እስካሁን ያልገባኝ ነገር ቢኖር እና ዛሬ ለአንድ ሰው ልጠርብስ ብዬ የመጣሁት በዚህ ምክንያት ነው። ሳወራ ውሸት ሊመስልህ ይችላል። የሆነ ስራ ይመጣል፣ እስቲ ለስራ ብዬ ይመለሳል። በቃ ሰው ሰው ይቀየርብሃል። ሰዎች ዛሬ በደንብ ሰላም ካሉ ነገ ይቀየሩብኛል። ሰው እንኳን ይቀየርብኛል። ይሄ የጤንነት ይመስልሃል? በምጸልይ ሰዓት እስቲ ቆይ እግዚአብሔር አምላክ ወይ ብዬ ለራሴ ቦታ ሰጥቼ ልክ ጸሎቴ ጠበቅ ያለ መስሎ ከታየ ይጥለኛል። ወድቃለሁ። ትዳር የለም ልጅ የለም፣ ከጓደኞች በታች ማነስ። ማነስ እኮ በሀብት ብቻ አይደለም፣ አይደለም በሀብቶቻ ነው እንዲህ ማነስ አይደለም። ምንም ማድርግ ምንም እኔ ሀብት አላነሰንም ነበር፣ ያ ሁሉ ቤት እንዳለ ነግሬሃለሁ። ለአባቴም አልጠቀሙ፣ ምክንያቱም የተባረከ ስላልነበረ። ዛሬ ደግሞ እኔ ይኸውልህ እንደዚህ ተሳስሬ በሽተኛ ሆኜ እድሜ ያለፈ እንደ ጓደኞቼ አላገባሁምም አልወለድኩምም። አሁንም ያለሁበት ነገር ልነግር አልችልም። አታምም እጮሃለሁ። ሁሉ ነገር ጥሩ አይደለም። ታምም ያለሁ ለማን ተናግሬ ማን መፍትሔ ይፈልጉ ይዞኝ ይሄድ? እስቲ ዛሬ እንደው ለዚህ ሰው ባወራው የሆነ መፍትሔ ሊሰጠኝ ይችላል። ቢያንስ ያወራሁት ነገር ከሆዴ ሊወጣ ይችላል። ማብሰለሰለው ነገር በሚለው ነው ዛሬ ወዳንተ ጋር የመጣው በጣም ይቅርታል እየጨቀጨቅኩ ነው አይደለም ግድ ማውራት ስላለብኝ እንግዲህ ምንድ ነው ይሄ እኛ ሳናውቀው ወላጆች ያደረጉት ነገር ያ ወደ ትውልድ አይሻገርም ወይ ግጥም አብሮ ይሻገራል በጣም ምንም ይሄ እውነት ነው ምክንያቱም መንፈስ ነው ይተላለፋል አብርሃምን ዘርህን ተብሎ ሲባረክ ዘርህ ተብሎ ነው የተባረከው አብርሃም ብቻ አይደለም የተባረከው፣ ዘርህ ብሎ ነው የባረከው። እና ልክ እንደዛ ዘር በወላጆች ይረገማል በወላጆች ስጠት፣ ዘር ወደፊት ያለ ይበላሻል። ምንም ጥያቄ የለውም። እዚህ ጋር ግን አንድ የምነግርሽ ነገር ምንድነው፣ እግዚአብሔር የእንደገና አምላክ ነው። እንድገባሽ ብነግርሽ ነገር አሁን በሰው ፎርሙላ ልክ ነሽ። እድሜ የሚባል ነገር አለ፣ ትዳር ብዙ፣ ይሄ የሰው ፎርሙላ ነው። እግዚአብሔር ግን የእንደገና አምላክ ነው። አንድ ማወቅ ያለብሽ ነገር ያንን ነው። አሁን ሰውኛውን ከሰውኛው አስተሳሰብ ውጭ ሰዎች የሚሉት ሰዎች የሚናገሩት አይደለም ከዚህኛው ውጭ። ምክንያቱም የምታምኘው አምላክ የእንደገና አምላክ ነው። ሁሉንም ነገር እንደ አዲስ እንደገና መጀመር የሚችል አምላክ ነው። እነሱ ለሰሩት ስራ፣ ለነበሩበት ነገር እራሳቸው ዋጋ ከፍለዋል። አባትሽም ዋጋውን ከፍሏል። እንጀራናትሽም ዋጋውን ትከፍላለች። ምክንያቱም ከሰይጣን ጋር ውለታ ይቅርታ የለም። በምንም መልኩ ይሁን መጨረሻው ሞት ነው። ምንም አይነት የበረከት ነገር የለውም። ግን አሁን ለአንቺ የምነግርሽ ነገር ምንድን ነው? እምነት ይፈልጋል። የመጀመሪያው ነገር ሰው ያፉ ቃል ይወርሰዋል። የመጀመሪያው ነገር ምክንያቱም ቃል እሳት ነው ተብሎ የተጻፈው፣ እሳት ደግሞ ሁሉንም ነገር ይበላል። ስለዚህ የምታወጪው ቃል በቤተሰቦች ላይም ባንች ላይም ይሰራል። ስጸልይ ይጥለኛል፣ ስጸልይ እንዲያደርገኛል፣ እነኚህ ቃል ናቸው። እነኝህ ቃሎች ባንች ላይ ይሰለጥናሉ። ስለዚህ የመጀመሪያው ነገር ምንድነው? የምትናገሪውን ቃል ቀይሪው። እኔ የእግዚአብሔር ልጅ ነኝ የመጀመሪያው ቃል ይሄ ነው የሚቀድመው። እኔ የእግዚአብሔር ልጅ ነኝ። ማንም በኔ ላይ ስልጣን የለውም። እኔ በደም የተገዛሁ ነኝ። እነኚህ ቃላቶች። ቃልን ተናገር። ምንድነው ያለው? አንድ ክርስቶስ በምድር ሳለ ልጄ ታማለች አለ። ግን አለ ምን አለ? አንተ ቃልህ ላክ፣ ልጄ ትፈወሳለች ነው ያለው። ሂድ፣ ቤቴ ግባ፣ ጣሪያዬ ስር ምናምን፣ እጄን ዳሳት ምናምን አላለው። ቃልህ ላክ፣ ልጄ ምክንያቱም ምንድነው? ቃል ስራ ይሰራል። ገባሽ? ክርስቶስም መስቀል ላይ ሲሞት ተፈጸመ አለ እንጂ መፈጸሙን እየሄደ መዝገቦቹን እየዘጋ አይደለም ያሳየን። በቃ እዛ ጋር ሆነና ተፈጸመ ሲል ሁሉም ነገር ተፈጸመ። ያ ምንድነው? ቃል ነው። ስለዚህ አንቺ በቤተሰቡ ላይ የምታወጪው ቃል ይሰራል። እንጀራና ትስወዳ አይደለም። እሷም እግዚአብሔር ይፈልጋታል። ለሷም ክርስቶስ ሞቶላታል። ገባሽ? ስለዚህ እሷንም ነጻ ማውጣት አለብሽ። ይሄ ማለት ደግሞ ቀላል ነው ማለት አይደለም፣ ውጊያ ነው። ውጊያ የሚሄድ ሰው ደግሞ ትጥቅ ያስፈልገዋል አይደል? የእግዚአብሔርን ጦር ዕቃ ልበሱ ተብሎ ተጽፏል። ስለዚህ እግዚአብሔርን ነገር መታጠቅ ያስፈልጋል። እሷን ነጻ ለማውጣት መጀመሪያ አንቺ ነጻ መውጣት አለብሽ። ነጻ ምትወጪው ከመጀመሪያው ከቃል ነው የሚጀምረው። ምታወጪው ቃል ምትናገሪው ቃል በህይወትሽ ይሰራል ገባሽ? ሰዎች የሚሉትን አንቺ የምትሰሚውን ሳይንስ የሚያረጋግጠውን አይደለም የምትዩ። ከዚህኛው ግልባጩም በይው፣ እግዚአብሔር ያንን ይሰራል። ገባሽ? አንቺ የምትናገሪው ስለሆነ የሚሆነው። እኔ ያላገባውም እኔ አገባለሁኝ፣ እኔ ልጆች ወልዳለሁኝ፣ እግዚአብሔር በልጅ ይባርከኛል፣ ስቲ ይሆናል። ግን ሰዎች እንደሚሉት ሰዎች የሚናገሩትን እየተከተልሽ አላገባሽም፣ አልወለድሽም የሚለውን ንግግር አይደለም መከተል ያለብሽ። ቃል ይገዛልም ያስራልም። የሰዎችን አንደበት አትስሚ። አንቺ ግን በእምነት ተነጋገሪ። አንተ ተራራ በዘሩባቤል ፊት ምንድን ነህ ተብሎ የተጻፈው። በሕይወታችን ብዙ ትልልቅ ተራሮች አሉ፣ የማንችላቸው ተራሮች። ግን በእግዚአብሔር ፊት ምንድናቸው? ያለው ደልዳላ ሜዳ ትሆናለን ያለው። ተራራን የሚያል ነገር በእሱ ፊቱ ግን ደልዳላ ሜዳ ትሆናለን ያለው ስለዚህ ሁላችንም በገባንበት በቆምንበት ነገር ውስጥ ትልልቅ ተራሮች አሉን። ተራሮቻችንን ተራራ ያደረግናቸው ግን እኛ ነን። እያወጣን የምተናገርንባቸው ቃላቶች ናቸው እነዛን ተራራ ያደረጓቸው። ስለዚህ ዛሬ በእምነት ነው በዛ ላይ መናገር ያለብሽ። ችግሬ ከዚህ በኋላ ፈርሷል። በአያት ቅድሚያት፣ በአባቶቼ በእናቶቼ የተሰራው ነገር ሁሉ ፈርሷል። ይህንን ቃል ስትናገር ይፈርሳል። ምክንያቱም የሚያፈርሰው አምላክ አንቺ ጋር ስለሆነ፣ ገባሽ? የሚያምኑት አምላክ የሚያድን ቢሆን ኖሮ ለሚገላቸው ነበረ። ስለማያድን ነው አይደል? አንቺ ግን የሚያድነውን ነው የምታምኘው፣ አይደለ እንዴ? ስለዚህ መድሀኒሽን የሚያድነውን እንደምታምኝ ቃል ካፍሽ መውጣት አለበት። ያ የሚወጣው ቃል ነው አንቺን የሚገዛሽ፣ በአንቺ ላይ የሚሰለጥ ነው። የድካምና የስንፍና ንግግር የምትናገሪ ከሆነ ደግሞ እያይዝሻል። እንጂ ሰዎች ከባቢሽ የሚለውን ነገር ታዩ። አንቺ ምትፈልጊውን ተናገሪ፣ እግዚአብሔር ያንን ቃል ይሰማል እና በእምነት ተናገሪ። በእምነት አሁን እንዳልኩሽ የከባቢውን የሁኔታውን አይደለም ማየት። እግዚአብሔር እንደገና አምላክ ነው። ሳራ ስትወልድ ለመቶ አንድ ነው የቀራት። እንደው መጽሐፍ ቅዱስ ሲናገር ምንድነው የሴቶች ወግ አታይም ይላል። አይደለም በሳይንስ በሰውኛ ልጅ መውለድ ይቻላል አይቻልም። ግን እግዚአብሔር የእንደገና አምላክ ስለሆነ ተችሏል። ይህንን ነው ማመን። ሰይጣን ትልቁ ነገር የሚያደርገን ይህንን ነው፣ ይህንን እንዳናስብ፣ ይህንን ወደ ልባችን እንዳናመጣ። ሁል ጊዜ ያጣነውን ነገር ነው የሚያስቆጥረን። ያጣነውን ስንቆጥር ሁል ጊዜ ደግሞ እያጣነ እንሄዳለን። ስለዚህ በማስተዋልና በጥበብ እግዚአብሔርን በመተማመን ከእንደ በትሽ የምታወጭው ቃል ይወርስሻል። ገባሽ እስከ ዛሬ ድረስ ያሉሽን ነው ደግመሽ የተናገርሽው፣ እውነት ነው። ገባሽ ያሉሽን ስለተናገርሽው ነው ያሉሽ የያዘሽ። ዛሬ ግን ያሉሽን ነገር ሁሉ ጣዩና የማምነው እግዚአብሔር ያሻግረኛል የሚል ቃል ተናገሪ። ያመንሽው እግዚአብሔር ማንንም ውጣ ብሎ ምድረ በዳ አይተውም። እግዚአብሔር አብርሃምን ከወገን ከዘመዶች ተለይተ ውጣ ብሎት እግዚአብሔር በምድረ በዳ አልተውም። ስለዚህ የተናገርሽው ቃል ያወጣሽው ቃል አንቺን ይወርስሻል። ስለዚህ ከዛሬ ጀምሮ በእምነት ተናገሪባት። በእሷ ላይም በአንቺ ላይም የእምነት ቃል ተናገሪ። እግዚአብሔር ይሰማል። እንኳን መጣው፣ በእውነት እንኳን መጣሁ። አሁን ራሱ የሆነ ነገር ሲቀለኝ፣ እኔ ለዚህ ነው በቃ የትም ቦታ ከማውራ እስቲ ሄጅ ያለውን በስንት ዓመት በዚህ ሁሉ ዘመን ያላወራሁትን ነገር አንተ ጋር መጥቼ ልታንፍስ ያልኩት። በእውነት በጣም ተባረክ። እኔ በጣም ነው ማመሰግንህ። እኔ ምንም ነገር አለልም ያልከኝን ከሰው ጋር መነጋገር አሁን መፍትሄው ይሄ ነው። የምለውም ለዛ ነው ያለው ጭንቀት እየበዛ ሲሄድ ነው እንግዲህ ወዳንተ የመጣሁት ብያ፣ ያለው ጋንም የቀጠርኩት ለዛ ነው። አሁን ደግሞ የሆነ ነገር እንዲቀልን ያደረግከኝ ከሰው ጋር መውራት ጥሩ መሆኑ። አሁን አንቺ ዘመናት አልሽው አይደል? ይሄን ዘመን ታዩ እለት ነው። ትላንትና ማታ እራት የበላሽ ልቀፍተው ሻል ልክ እንደዛ እነዚህ አሁን አንቺ ዘመናት ብለሽ የቆጣሻቸው ቀኖች በአንቺ ናቸው ዘመናት የሆኑት። በፊቱ ለእሱ የምንም የጊዜ ያክል እንኳ አይደለም። ምክንያቱም ለዚህ ነው እግዚአብሔር እንደገና አምላክ ነው የሚልሽ። በአንቺ ፎርሙላ ነው ዘመናት ታይው አሁንም እሱ ታይው አይደለው በቃ አሁን ከሰውኛው አስተሳሰብ ሰዎች ከነገሩን አስተሳሰብ ውጪ እሺ እሺ ውጪ እና እግዚአብሔር እንደገና አምላክ እንደሆነ አምነሽ በእምነት ተናገርበት አረ አረጋለሁ እኔ ሁሉም ይዳን እሷን ብትሆን ትዳን ትድናለች አባቴ አንድ ያምልጦኛል እሷን ብትሆን ትዳን እኔ መዳን ነው የምፈልገው እንደው እግዚአብሔር ስጠኔ ምንም ነገር አለልም በቃ ካሁን በኋላ ያለውን ደግሞ ሞከሪ ድጋሚ እንደው የሆንኩትን ነገር ካንተው ጋር ተገናኝቼ ደግሞ የደስታ ነው

ባንቺ ህይወት ውስጥ እግዚአብሔር አሜን ያድርግ። ደግሞ እንደሚሆን አምናለሁ። እግዚአብሔር መልካም ነው። እንደኔ የተቸገሩ ሁሉ መፍትሄ ያገኙ ብዙ በቤት የተዘጋባቸው ወጥተው አሁን ኒግራ ሲገባኝ ነገሮች እየባሱብኝ ሲመጡ ነው የመጣሁት ብያ አለሁ። እንደዚሁ ለማን ንናገር የሚሉ በየቤቱ ብዙ አሉና እግዚአብሔር ደግሞ ለእኔ ያሳየውን መንገድ በእውነት እኔ አሁን እንደው ለቅርብ እንደዚህ የማውቀው መቼም ሰው ለሰው አያወራም እንጂ ቢወራ እኔ ወደ አንተ ጋር ጎትቼ አመጣለሁኝ። እህ ብሎ አዳማጭ ብኮ ነው የምታጣ። የሚያዳምጥህ እኮ የለም። አንድ ነገር ሰ ደግሞ ጀመራት ነው የሚል ደግሞ ምንድነው ወሬኛ ናት ነው እንጂ የሚለ እዚህ ውስጥ ያለውን እህ ምንድን ነው ጉዳይሽ ብሎ እናንተ አሁን የሚጠይቅ የለም። ስለዚህ ጥያቄ ያጣ በቤቱ እየተዘጋበት ስንት አለ ስንት አለ የኔ ትንሹ ነው እስከምል ድረስ ብዙ ሊኖር ይችላል። ምክንያቱም የእያንዳንዳችን በችግራችን ልክ ነው ትልቅ ነው የምንለው። የኔ ዘላለም አለሜን ለምን ይሄ ስቃይ አባቴ መጀመሪያ ለምን እዛ ውስጥ ገባ በእሷ እየታዘዘ የአባትነት ፍቅር ሳላይ መጨረሻ ላይ ከጨለማ ድኝ ልጄ ቤተ ክርስቲያን ጉሰጅኝ ያለው እንግዲህ በህይወት ቢኖር ኖሩ ይድን ነበር። አሁን በምታወራው ልክ ማለት ነው አደለ እንዴ? ግን እንደዛ ሳያደርግ እሱም ቀረ እኔም በሽተኛ ሆኜ ቀረው ብዬ እማወራው አጥቼ እስከዛሬ ፍኜ ቁጭ ያለ ዛሬ ደግሞ እስቲ እንደው አማክሬው የሆነ ነገር ባገኝ ከዚህ በኋላ ደግሞ ወዴት ሊሄድ እችላለሁ እንግዲህ ስጸልይ ከጣለ ስራ ካልሰራ ሁሉ ነገር ከተዘጋጋበ ምን ሊሆን ይችላል ብዬ ነበር የመጣሁት እግዚአብሔር ጊዜ ያለው እውነት እውነት ነው በሱ ጊዜ ከዚህ በኋላ የስራ ደጆችም አይዘጉም አመሰግናለሁ በጣም አንቺም የእምነት ቃል ተናገሪ እግዚአብሔር ይሰማል ምክንያቱም እሱ ከምድር በታችም ከምድር በላይም በስሙ ስልጣን ይንበረከካሉ ተብሎ ተጻፈ። ስለዚህ የሁሉም የበላይ የሆነውን ስም ነው የምጠሪው። ከቤት ስት ውጪ እግዚአብሔር የረጅም ጸሎት ጉዳይ የለውም። ቃል ተናግረሽ ውጪ። ቃልህ ይሰራል ተብሏል፤ እና ያ የተናገርሽው ነገር ከፊት ይቀድማል። እሺ ቀለለኝ እኮ የሆነ ነገር ከላይ ላይ ብድግ ያለ። እውነት ነው። አመሰግናለሁ በጣም ነው ማመሰግና። ጥሩ ነገር ደግሞ ይዤ እንደምንገናኝ በእውነት በእውነት በጣም ነው ማመሰግን። እኔ አላቅም እውነት እግዚአብሔር ባንታ ድሮ አናግረዋል። እኔ እግዚአብሔር ይመስገን ከሁሉ ነገር አስተካክሎኝ ይኸው፣ ዛሬ ከዚህ ወጥቼ እንዲሆኛለሁ የምልበት ጊዜ መጥቶ ደግሞ ይሆናል፣ ይመጣል። በእርግጠኛ በጣም የምናገርሽ ምንድን ነው አሁን የምናወራው ተስፋ አይደለም እምነት፣ እውነት ነው። ስለዚህ ይሆናል በቃ ጊዜ ደግሞ ነገ ይሆናል ተብሎ ነው የተጻፈው። በሰማሪያ ደጅ ገብስ ምንድን ነው ረሃብ በነበረበት ዘመን እናት ልጇን የበላችበት ዘመን የአሞራ ኩስና የአህያ ራስ ዋጋ ወጣበት የተባለ ዘመን ላይ ምን አለ ነቢዩ፣ ነገ በሰማሪያ ደጅ ገብስ በሰቅል ይሰፈራል አለ። በጣም ከባድ ነገር ነው አይደል? ይህን መናገር ግን ለእግዚአብሔር ይሄ ቀላል ምንም ነገር። አሁን እውነት ነው እውነት ነው። መጥቼ ደግሞ የኔን ደስታ ነው ሀዘኔን እንዳውረው ደግሞ ደስታዬን አውረሃለሁ። በጣም የማመሰግነው የኔ ወንድም። በጣም እንግዲህ የሀበሻ ጨዋታ ቤተሰቦች ዛሬ ከእንግዳ ጋ ይህን የመሰለ ቆይታ አደረግኩኝ። ብዙ ሰዎች በ በእንዲህ አይነት ችግር ውስጥ ያላችሁ ሰዎች የምነግራችሁ ነገር ምንድን ነው የወረሳችሁ የተናገራችሁት ቃል ነውና አንደበታችሁን ቆጥቡ፣ የምትናገሩትን ቃል መርምሩት ምክንያቱም የተናገራችሁት ቃል ይወርሳችኋል እና በራሳችሁ ላይ በረከት ተናገሩበት። በራሳችሁ ላይ መልካምን ተናገሩ። የታመናችሁበት እግዚአብሔር ደግሞ ላይጥላችሁ ከፊታችሁ ወጥቷል እና በእምነት ተናገሩ ይሆንላችኋል። የእንግዳዬ ታሪክ ለብዙዎቻችሁ መማሪያ እንደሚሆን አምናለሁ። እግዚአብሔር አምላክ እንግዲህ መሳካቱን መስተካከሉን ሁሉ ለእንግዳዬ ስጣት። እናንተን ባላችሁበት ሁላችሁም በእምነታችሁ ጸልዩላት። እግዚአብሔር የተሻለ ነገር እንደሚያደርግና በድጋሚ እዚህ ስፍራ ላይ ተገናኝተን የከበረውን ነገር እንደምንሰማ ምናለሁኝ። እግዚአብሔር እንግዲህ ለእናንተም መልካም የስራ ሳምንት ይሆንላችሁ። ይህም ፕሮግራም አዘጋጅተ የምናቀርብላችሁ እኔ ዘላለም ወዳጄነህ ከሀበሻ ጨዋታ ጋር ነበርኩኝ። መልካም የስራ ሳምንት